ማችን ባለጸጋ ቢልጌት በሀብት የሚበልጠኝ አንድ ሰው ብቻ ነው አለ። ጋዜጠኛው አንተን የሚበልጥ ባለጸጋ አለ ብሎ ይጠይቀዋል። አዎ፣ የሚበልጠኝ አንድ ሰው ብቻ ነው አለ። ከብዙ ዓመታት በፊት ወደ ኒውዮርክ ለመሄድ አየር መንገድ ላይ ሳለው የተለያዩ ጋዜጦችን የያዘ ጋዜጣ አዟሪ ያለው፣ የወደድኩትን ጋዜጣ ለመግዛት ኪሴ ስገባ ዝርዝር አጣውኝ። በድንገት አንድ ጥቁር ጋዜጣ አዟሪ አመጣና ሰጠኝ። ዝርዝር የለኝም፣ ልሰጥህ አልችልም አልኩት። ችግር የለውም በነፃ ውሰድ አለኝ። ከሶስት ወር በኋላም በአጋጣሚ በዛው መንገድ ሳልፍ ተመሳሳይ ነገር ገጠመኝ። አሁንም ያ ጋዜጣ ዘዋሪ በነፃ ውሰድ ሲለኝ አልወስድም አልኩት። ግድ የለም ከትርፉ ቀንድ ሳለው ብሎ ሰጠኝ። ከ19 ዓመት በኋላ ባለጸጋ ሁኜ ከብዙ ፍለጋ በኋላ ልጁን አገኘሁት። አስታወስከኝ? ስለው አዎ አስታወስኩ፣ ባለጸጋው ብልጌት አይደለም አለኝ። ከብዙ ዓመታት በፊት ሁለት ጋዜጦችን በነፃ ሰጠኝ ነበረ። ያን ሁለት ህን አካካሽ መመለስ ፈልጋለሁ እና የምትፈልገውን ጠይቀኝ እሰጥሃለሁ አልኩት። ያ ጥቁር ሰውም በምንም መንገድ ማካካስ አትችልም፣ እኔ የሰጠው ከድህነት የቀንሸ ነው። አንተ ግን ልትሰጠኝ የመጣኸው ባለጸጋ በሆንክ ጊዜ ነው። ሁለቱን እንዴት ማካካስ ሁለቱን እንዴት ማካካስ ትችላለህ? አለኝ። ብልጌትም ያ ጥቁር ሰው እውነትም ከእኔ የሚበልጥ ባለጸጋ ነው አለ። ለካ እውነተኛ መስጠት ከተረፈን ሳይሆን ካለን ከሚያስፈልገን ላይ ቀንሰን መስጠት ነው። የመስጠት ቀን ይሁንላቸው አቦ